ሁለተኛው የመንግሥቱ አውሮፕላን ከኩባ እስከ ኦጋዴን ያልተነገረው የአውሮፕላኑ ሚስጥር። ተመቶ የወደቀው ሌላኛው ቡፋሎ። እኛ ሰሞንኛዎች ነን። የተሸፈነን ታሪክና ሁነት ከተደበቀበት አራክፈን ካውናዊ እውነት ጋር ሰፍተን በትጋት ወደ እናንተ የምናደርስ መንግስቱ ይገለገልባቸው ከነበሩ አውሮፕላኖች አንዱ ታድሶ ወደ አገልግሎት የተመለሰ ሲሆን የተረሳውን ሁለተኛውን ድንቅ አውሮፕላን እናም የተከሰከሰውን ቡፋሎ ደግሞ እኛ ለማንሳት ወደናል። አውሮፕላኖቹ ዲኤችሲ አምስት ቡፋሎ የሚሰኙ ሲሆን ታሪክ በኢትዮጵያውያን ነፃነት ያስከበሩ ባለውለታዎች ናቸው። ከመካከላቸው ታዲያ አንዱ አወዛጋቢ ሚስጥራዊ መጨረሻ ያለው ሲሆን አወዳደቁ ያለማረው ቡፋሎ ድንቅ ታሪክ ከጀርባዋ አለ። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ የቀዝቃዛው ጦርነት አውሬ፣ የጀገነው የኩባ ወታደሮች አመላላሽ፣ የዚያድ ባሬ ቀንደኛ ጠላት፣ የሻዕቢያ ራስ ምታት፣ የመንግሥቱ አጋር ቡፋሎ ሚስጥር እንደሆነና እንደ ቀልድ ታሪኩ በሹክሹክታ ከጠፋ ከ37 ዓመታት በኋላም ዝምታው የቀደመውን ቡፋሎ ተከትሎ ጮኸ። የኢትዮጵያ አየር ኃይል የመንግስቱን ቁጥር አንድ ቀደምት አውሮፕላን ከወደቀበት አንስቶ ወደ አየር ሲያወጣ ሚስጢሮቹ በብረት ውስጥ ተቆልፈው የከረሙት የተከሰከሰው ቡፋሎ ሳጋ አሁን እንደ አዲስ ታሪክ ተነስቷል። በዛሬ ቆይታችን ታዲያ አስደናቂውንና ጅጅጋ ላይ የተከሰከሰውን የመንግስቱን አውሮፕላን፣ ሻቢያ ጥየዋለው የሚለውን የጠፋውን አውሮፕላን፣ እንዲሁም እንደ አዲስ ወደ አገልግሎት የገባውን ቡፋሎ አንድ በአንድና በዝርዝር እናያለን። አብራችሁን እስከ ፍጻሜ ቆይታን አድርጉ። የቀዝቃዛው ጦርነት ኃያሉ አውሮፕላን እንዴት የኢትዮጵያን ምድር ረገጠ? በ19 ሰባዎቹ መጀመሪያ አካባቢ አፄ ኃይለሥላሴ ከሥልጣን ተነስተው ደርግ በትረ ስልጣኑን እንደያዘ ኢትዮጵያ በጊዜው ድንቅ የሆኑ ዲ ሃቪላንድ ካናዳ ዲኤችሲ 5 ቡፋሎ አውሮፕላኖችን ተረከበች። አውሮፕላኖቹ በወቅቱ ከአሜሪካ በኩባ በኩል በእርዳታ የተገኙ አሊያም ደግሞ በጃዙር እየተገዙ ነበሩ። የወቅቱ ድንቅ የኢንጂነሪንግ ማሳያ የነበሩት አውሮፕላኖቹ በኢትዮጵያ ባለቤትነት ለመጀመሪያ ጊዜ የበረሩት በ1972/73 ሲሆን አውሮፕላኖቹ መንታ የፕራት ኤንድ ዊትኒ አር 1340 ሞተሮች ተገጥመውላቸዋል። በጠቅላላ አንዱ አውሮፕላን ወደ 11700 ኪሎ ግራም ገደማ ክብደት መሸከም የሚችል ሲሆን እጅግ ተመራጭ የሆኑበት ብቃታቸው ደግሞ በወቅቱ ያልተለመደው በአጭር ርቀት ማኮብኮቢያ መነሳትና ማረፍ መቻላቸው ነበር። በዚህም አውሮፕላኖቹ በ400 ሜትር ማኮብኮቢያ ሜዳ ብቻም በብቃት መነሳትና ማረፍ የሚችሉ ሲሆን እንደ ኢትዮጵያ ላሉ ከፍተኛ ቦታና ተራራ ለሚበዛባቸው ሀገሮች እጅግ ተመራጭ ነበሩ። አውሮፕላኖቹ ድንቅ የሆኑ ጠንካራ የማረፊያ እግሮች፣ የካርጎ መጫኛ ቦታዎች፣ መደበኛ የናቪጌሽን መለያዎች ያሏቸው ሲሆን በጠቅላላ 41 ተጓዦችን፣ ስድስት ቶን ጭነትን፣ 18 ስትሬቸሮችንና ሌሎችም የሕክምና ቁሶችን መሸከምም ይችላሉ። በወቅቱ የኢትዮጵያ አየር ኃይል ራሱ ለአውሮፕላኖቹ በአሜሪካና ካናዳም በእጅጉ የሰለጠኑና የላቁ ፓይለቶችን ይጠቀም ነበር። በ 1980 ዎቹ ደግሞ ኩባ ተጨማሪ ቡፋሎችን ለኢትዮጵያ ሰጠች። በወቅቱ ታዲያ ከካናዳ ገበያ የተገዙት አውሮፕላኖቹ የኢትዮጵያን አየር ኃይል ቀለም በእጅጉ ቀየሩት። ባልተለመደ መልኩ የካርጎ ክፍሉን አዘመኑት። በሚያስገርም ሁኔታ ደግሞ የአውሮፕላኖቹ የፓይለት ክፍል በማርክሲስት ሐሳብ የተቀረጹና መልክም የያዙ ነበሩ። የመንግስቱ አሻራዎች ድንቆቹ ዳሽ ፋይፍ ቡፋሎዎች በራሪው ምህረት የለሽ የቀዝቃዛው ጦርነት አያሉ አውሮፕላን በወቅቱ በብዙ ነገር ከመንግስቱ ኃይለማርያም ጋር ይያያዝ ነበር። በዚህም የተነሳ የመንግስቱ አውሮፕላን ተብሎ በተደጋጋሚ ይጠራል። በእርግጥ መንግስቱ በወቅቱ የግላቸው አውሮፕላን አልነበራቸውም። ነገር ግን በተደጋጋሚ በዚያ አውሮፕላን ወደ ጦር ቀጠናዎች ማለትም ወደ ትግራይና ኤርትራም ይጓዙበት ነበር። አውሮፕላኑ ቡፋሎ ወይም ጎሽ የተባለው ለጎሽ የቀረበ ቅርጽ ስለነበረው ሲሆን አውሮፕላኑ 13 ሜትር ቁመትና 28 ሜትር የክንፍ ስፋት ነበረው። ታዲያ በወቅቱ ተወዳዳሪ ያልነበረው በፍጥነቱ ሲሆን በሰዓት 418 ኪሎ ሜትር ይጓዛል። ቡፋሎ ዝም ብሎ አውሮፕላን ብቻ አልነበረም፣ ተንቀሳቃሽ የውጊያ ማዘዣ ጣቢያ እንጂ። የተገጠመለት የሬዲዮ መገናኛም መንግስቱ ላዩ ላይ ሆነው ጦር የሚመሩበት ጄኔራሎቹን የሚያዋጉበትም ነበር። አውሮፕላኑ ለመንግስቱ ዝም ብሎ አውሮፕላን ብቻም አልነበረም የድልና የስኬት ማሳያ መስታወትም ጭምር እንጂ። ምክንያቱም አውሮፕላኖቹ ከፊት ቀድመው የተሸነፉባቸው ጦርነቶች አልነበሩም። ቡፋሎ ወታደሮችን ከነትጥቃቸው ያደርሳል፣ እልፍ የውጊያ መሳሪያዎችን ከጠላት ቀድሞ ያሰልፋል። በጠቅላላ የመንግስቱ ቀኝ እጅ፣ የኩባ ድንቅ ስጦታም ነበር። ስውሩ የቡፋሎ ተልእኮ ከጦርነት እስከ ረሃብ የቡፋሎ ተልእኮና ሚሽን የደርግንና የመንግሥቱን ሙሉ የልብ ምት የሚቆጣጠር ብሎም እንደ እስትንፋሳቸው የሚያዩትም ነበር። ምክንያቱም አውሮፕላኑ በጦርነት ወታደርና መሳሪያ አድራሽ፣ በረሃብ ወቅት እርዳታ አመላላሻቸው ነበርና ቡፋሎ የነገሰበት የኦጋዴን ጦርነት ከ1977 እስከ78 ሶማሊያ ኢትዮጵያን ስትወር ከፊት ከተሰለፉት መካከል ቀዳሚው ቡፋሎ ነው። ልክ የዚያድ ባሬ ጦር ድንበር እንደተሻገረም ቡፋሎ እያጓራ ወደ ሰማይ ወጣ። በፍጥነትም አስፈላጊ ነገሮችን ከመሃል ሀገር ወደ ጦር ግንባር ማመላለሱን ተያይዘው። በዚህም በአንድ ጊዜ እስከ ስድስት ቶን ክብደት ያለው ትጥቅን ነዳጅንና እልፍ የኩባ ወታደሮችን ማመላለስ ተያያዘው። ሌትም ቀንም የሚወነጨፈው ቡፋሎ በጥቂት ቀናት ብቻም ከ15000 በላይ የኩባ ወታደሮችን ወደ ጦር ሜዳ ደረሰ። በምሽት በረራ ደግሞ ከሶማሊያ የሚግ ጄቶች ድብብቆሽ እየተጫወተም 1755 ታንኮችን ወደ ሐረርና ድሬዳዋ አስጠጋም። በ1978 ከእለታት ባንዱ ቀን ታዲያ ከቡፋሎዎች አንዱ በጅጅግ አቅራቢያ 14 የኩባ መድፎችን እንደያዘም ተከሰከሰ። በዚህም ሙሉ ወታደሮቹ ከነአብራሪዎቹ ሞቱ። በወቅቱ የኢትዮጵያ ሚዲያዎች ባይዘግቡትም የኩባ የታሪክ ማስታወሻዎች ግን ሰድረው አስቀምጠውታል። በወቅቱ ደፋ ቀና ብሎ ኢትዮጵያን ያገለገለው ቡፋሎ ውለታው የሚረሳም አይደል። ተአምረኛው አውሮፕላን በኤርትራ ጦርነት ወቅቱ ከ1970ዎቹ እስከ 1980ዎቹ ነበር። የኤርትራም የሻቢያ አማጽያን ደርግን ያስጨነቁበት ወቅትም ነበር። ታዲያ ቡፋሎ በዚያ በተጨነቀበት ወቅት መንገዶች ሁሉ ለወታደሮች እሾ ሲሆኑም የደርግን የላቁ የኮማንዶ ኤሊት ቡድኖች ወደ አስመራ ያመላልስ ነበር። ተልዕኮውን ውስብስብ የሚያደርገው ደግሞ ወደ አስመራ እየተጠጋ በሄደ ቁጥርናም ከፍታው እየቀነሰ ሲመጣ በትግራይ የነበሩ ታጣቂዎች አውሮፕላኑን ለማጥቃት በተደጋጋሚ ሙከራን ያደርጋሉ። በዚህ አስቸጋሪ ወቅት ታዲያ ነገሩ በጥበብ እንዲታለፍ የላቁት የኩባ ፓይለቶች በምክትል አብራሪነት ይሳተፉበት ነበር። በወቅቱ ቡፋሎ የተሳተፈው በጦርነቶች ላይ ብቻ ነው ለማለት የማያስደፍረው በ1977 የድርቅ ወቅት በተደጋጋሚ በአቧራማ ሜዳዎች ላይ እያረፈም ለብዙ ዜጎች ሕይወት መዝራት ችሏል። አሳዛኙና ሚስጥራዊው የቡፋሎ መጨረሻ እውን ቡፋሎ ጠፍቷል። አንድ አወዛጋቢ የቡፋሎ ታሪክ አለ። በደርግና በሻቢያ የጦርነት ታሪክ ላይ ከነበሩት ቡፋሎ አውሮፕላኖች መካከል አንዱ በኦጋዴን ጦርነት ተከስክሷል። አንደኛው ደግሞ ከ37 ዓመት በኋላም በኢትዮጵያ አየር ኃይል ታድሶ ከቀናት በፊት ድጋሜ ለአገልግሎት በቅቷል። ነገር ግን አንድ ቡፋሎ ሚስጥራዊ እንደሆነ ቀርቷል። የኤርትራ ነጻ አውጪ ግንባር የነበረው ሻቢያ በወቅቱ አንድ ግዙፍ የደርግ አውሮፕላንን መትቼ ጣልኩ ብሎ አስነገረ። ጊዜው በ1980ዎቹ፣ ቦታው ደግሞ ናቅፋ አካባቢ። የደርግ መንግሥት እውነት ነው ብሎ ባያምንም፣ ነገሩ ግን ወደ ቡፋሎ ይዞራል። አንድ የቀድሞ የኢትዮጵያ አየር ኃይል አባል እንዲህ ይላል። አዎ በወቅቱ የጠፋም ግዙፍ አውሮፕላን ነበር፣ ስሙም ዳሽ ፋይፍ ቡፋሎ ይባላል ይላል። በእርግጥ የደርግ ከፍተኛ አመራሮችም ሆኑ መንግስቱ እስካሁን አያምኑ። የጠፋው ቡፋሎ ተገኝቶ ተጠገነ የተባለውም እውነትነት የለውም፣ ቡፋሎ ከብዙ አስርት ዓመታት በፊት በኤርትራ ምድር ተከስክሷል። የኢትዮጵያ አየር ኃይል አድሶ ወደ አየር ያወጣው ቡፋሎ የትኛው ነው? የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም ይጠቀሙበት የነበረው ዝነኛው ዳሽ ፋይፍ ወይም ቡፋሎ አውሮፕላን ከ37 ዓመታት በኋላ ተጠግኖ የበረራ አገልግሎት እንዲሰጥ ተደርጓል ብሏል የኢትዮጵያ አየር ኃይል። የአገር መከላከያ ሰራዊት ደግሞ አውሮፕላኑን ከተጣለበት ጥሻም አንስቶ ማደሱን ገልጿል። ይህን አውሮፕላን ለመጠገን ከአንድ አመት በላይ ጊዜ መውሰዱን የገለጸው ሀገር መከላከያ ሰራዊት አውሮፕላኑ ለትራንስፖርት፣ ለፓራሹት ዝላይ እና የካርጎ አገልግሎት መስጠት ይችላል። የቀድሞውን ፕሬዚዳንት ኮሎኔል መንግስቱ ኃይለ ማርያምን ከሀገር ይዘው የወጡት በወቅቱ ኮፓይለት የነበሩት ካፕቴን ያሬት ተፈራ በአንድ ወቅት ስለዚህ ዳሽ ፋይፍ ስለተሰኘው አውሮፕላን ተናግሮ ነበር። ዳሽ ፋይፍ ወይም ቡፋሎ አንድ ስያሜ ሲሆን ዲሃቫላንድ ካናዳ ከሚሰራቸው አውሮፕላኖች አንዱ እንደሆነና በወቅቱ የተወሰኑ ተመሳሳይ አውሮፕላኖች እንደነበሩ ተናግረው ነበር። በወቅቱ የኢትዮጵያ አየር መንገድ ዳሽ ስድስትና ዳሽ አምስት የተባሉ አውሮፕላኖች ነበሩት። ሁሉም ዳሽ ስድስት አውሮፕላኖች የሀገር ውስጥ በረራ የሚካሄድባቸው የነበረ ሲሆን፣ ዳሽ አምስት የካርጎ የመንገደኛ፣ የቻርተር ኦፕሬሽኖችን ይሰራበት ነበር። የታደሰው ዳሽ አምስት ቁጥሩ አምስት ስለሚል አነስተኛ ቢመስልም ከዳሽ ስድስት ይበልጣል በግዝፈቱ። የታደሰው ይህ አውሮፕላን በመንገደኛ ደረጃም አርባ ሁለት መንገደኛን የሚይዝ አውሮፕላን ነው። አሰራሩ ዲዛይኑም የተለየ ሲሆን በጣም ትልቅ ሁለት ሞተር ያለው ሞተሮቹም ተቀይረውለታል ተብሏል። የአየር ኃይል ዋና አዛዥ በጣም ለማረፍ አስቸጋሪ የሆኑ ሜዳዎች ላይ፣ ያልተጠረጉ ሜዳዎች ላይ ማረፍ ይችላል። እንደ ወታደራዊ ኦፕሬሽንም ማገልገል የሚችል ነው። አጭር በሆነ ራንዌይ ኮንክሪቶች ላይ ሳር ባለው ሜዳ ላይ ማረፍና መነሳት ይችል የነበረ በጣም ጉልበት ያለው ስለነበር ሲሮጥ ሲንደረደርም ቡፋሎ የተባለውን እንስሳ ይመስል እንደነበር ተናግሯል። ታዲያ ይሄኛው ቡፋሎ የጠፋውም ሆነ የተከሰከሰው ሳይሆን እንደ መሰሎቹ ሲያገለግል የነበረ ግን ተወግዶ የቆየ ነው። የተወደዳችሁ የሰሞነኛ ቤተሰቦች ለዛሬ ስለተሰወረው ቡፋሎና ስለተከሰከሰው ዳሽ 5 እንዲሁም ስለታደሰው ራሱ አውሮፕላን ያሰናዳንላችሁ ጥንቅር በዚህ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑን እያለን ተሰናበትን። ሰናይ ጊዜ